ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 13 ቀን 2017 ዓ ምት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ለአማራ ሕዝብ የምንሳሳው ነፍስ የለንም። ሕዝባችን ቆጥሮ የሰጠንን አደራ ቆጥረን ለማስረከብ ቃላችንን መጠበቅ አለብን። ደግሞ እንጠብቃለን። ይህንን የተናገረው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና አዛዡ አርበኛ መከታው ማሞ ነው። የአርበኛው መልእክትና የእንሳሮ ታላቅ ድል በሰዓቱ ዜናችን በቀዳሚነት የሚደመጡ መረጃዎች ናቸው። የትግላችን መነሻ የአማራን ህዝብ ከህልናው መታደግ የጸረ አማራ ትርክትን አርሞ የህዝብ እኩልነትን ማስጠበቅና ኢትዮጵያ አንድነትን ማጽናት ነው። ለዚህ ደግሞ መክፈል ያለብንን ሁሉ ልንከፍል እስከ ሞት የታመን ታጋዮች ነን። ይህ ንግግር ደግሞ ከጎንደር ጠቅላይ ግዛት የሚሰማ ድምፅ ነው። ከራስ ጋይንት አውራጃ የተላለፈው የአርበኛ መላኩ ዋልልኝን ሙሉ ሀሳብ የያዘው መረጃ የዕለቱ ሌላው ዜናችን ነው። ተሰሙታላችሁ አርባ ቀን ስንት ነው? የታላቁ አርበኛ የጀግንነት ውሃልክና የፋኖ ምልክቱ ሜጀር ጀኔራል ከፍያለው ደሴ ከተሰዋ አርባ ቀን ሞልቶታል። በባንዳዎች እጅ የተቀጠፈውን ጀግና ሰማዕት በምንዘክርበት ዘገባችን ላይ የትግል አጋሮቹ ከከፍያለው መገደል በኋላ ያለውን ሁኔታ ተናግረዋል። ባለፉት አርባ ቀናት የፋኑ ትግል ምን መልክ ተላብሷል? ዝርዝሩን እናስደምጣችኋለን። የብልጽግናው ሊቀመንበር የሚይዙት የሚጨብጡት የጠፋባቸው ይመስላል። ሰነፍረኛ ከቅርብ እያሉ ይተውና ከራቁ በኋላ ለመመለስ ይሮጣል እንዲሉ ብልጽግናውም እንደነጋበት ጅብ የሚይዘውን አቶ ያገኘውን እየተናከሰ ነው። በዚህ ጉዳይ የብልጽግናው ሊቀመንበር ስላስተላለፏቸው አደገኛ መመሪያዎች በዜናችን እናስደምጣችኋለን። ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ የአውደ ግንባር ብርቱ ውጊያዎችን ጨምሮ አሰናርተን ያቀረብነው መረጃ ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ከሸዋ ጠቅላይ ግዛት የተገኘውን መረጃ እናስደምጣችሁ እንኳን የተሰጠንን አደራ የምናባክነው ደቂቃም የለም። አርበኛ መከተው ማሞ የአማራ ህዝብ የለውና ትግልን በታማኝነት መርተን ድሉን ካላቀረብንለት የጠላት እቅድ ሙሉ በሙሉ አጥፍቶንም የሚረካ አይደለም። ለዚህ ነው ለአማራ ህዝብ ህይወታችንን እየሰጠን ያለ ነው ሲል አርበኛ መከተው ማሞ ተናገረም። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከተው ማሞ በቅርቡ ታላቅ የግዳጅ ተልኮን በብቃት ለተወጣው ንስር ተወርዋሪ ሻለቃ የምስጋናና የሽልማት ፕሮግራም ላይ ተገኝቶ ባደረገው ንግግር የአማራ ህዝብ በእኛ ላይ እምነቱን ጥሎ ሁሉን ነገሩን ሰጥቶ እየደገፈን ነው። ለዚህ ጀግና ህዝባችን በጽናት ታግለን የሰጠንን እምነት በጀግንነት ልንመልስለት ይገባል ብለዋል። አርበኛው አክለውም የወጣ ነው ከአማራ ህዝብ ህልውና ማስጠበቅም ያለፈ ነው። አባቶቻችን ሰርተው ያቆዩልንን ሀገራችንን አንድነቷ ተጠብቆ እንዲቀጥልና እኩልነት የሰፈነባት ሁና እንድትጸና ከኛ ብዙ ይጠበቃል ሲል የትግሉ መዳረሻ ግብ አላማ ተናግሯል። አርበኛው ይቀጥልና ለአማራ ህዝብ አንድ ጊዜ ብቻ አይደለም ደጋግመን ብንሰዋለትም የሚያንስበት ህዝብ ነው አገር የጠበቀና የሰራ ህዝብ ዛሬ ግን በተረኞች ተሳዳጅና ተቅበዝባዥ ሆኖ እንዲኖር መፍቀድ የለብንም። ስለዚህ ህዝብ የሰጠንን አደራ በታማኝነት ልንወጣ የሚገባን ጽናት፣ ጀግንነት፣ አስተውሎትና የትግል ጥራት ሲኖረን ነው ሲል ለሰራዊቱ መመሪያ ወርዷል። በእስካሁኑ የአማራ ፋኑ የትግል ጉዞ ላይ ሰራዊቱ የጠራ አቋምና ለአላማው የታመነ መሆኑን የገለጸው አርበኛ መከተው ማሞ ይህን ጀግንነትና የዓላማ ጽናት አስጠብቆ በመጓዝ የህዝብን የመዳን ተስፋ በተግባር ማሳየት እንደሚገባም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና አዛዡ ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ዛሬ እንሳሩ አቅራቢያ በሚገኝ ቀጠና ላይ የብልጽግናውን ሰራዊት ድል ነስቶታል። የኮሩ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰን መረጃ እንዳስታወቀው ያለፉትን አምስት ተከታታይ ቀናት በዚህ ቀጠና ብርቱ ውጊያ እያደረገ መሆኑን ገልጾ ከእንሳሮ ወረዳ ከለሚ የተነሳ የጠላት ኃይል ወደ በልበሊ ሲርጀማ ወንዝ ላይ ሳይሻገር ብርቱ ምት ተመቷል። በዚህ ምትም አምስት የሰራዊቱ አባላት እርምጃ ሲወሰድባቸው አንድ ተሽከርካሪ ከጥቅም ውጭ ሆኗል ሲል ገልጿል። የአማራ ፋኖች ጠቅላይ ግዛት ዕዝ ያለፉትን አስር ቀናት በተከታታይ በመራቤት ያውራጃ ብርቱ እጊያ እያደረገ መሆኑ ይታወቃል። ወደ ተከታዩ መረጃችን አለፍን። የወጣነው ልናሸነፍ እንጂ ፋኖ ነበርን እያልን ለማውራት አይደለም። የፋኖ መሪው የአማራ ህዝብ፣ ልና በእኛ ማሸነፍ ላይ ብቻ የተመሠረተ በመሆኑ እምነት የጣለብንና አደራ የሰጠንን ህዝብ ከመከራው ሳናሳርፈው ነፍጣችን አይወርድም ሲል የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ አንበሳው ጋይንት ክፍለ ጦር ገለጸም። የክፍለ ጦር ዋና አዛዥ አርበኛ መላኩ አለልኝ በወቅታዊ ጉዳይ ዙሪያ ለጣና ቴሌቪዥን እንዳስታወቀው የትግላችን መነሻ የአማራን ህዝብ ከህልውናው መታደግ የጸረ አማራ ትርክትን አርሞ የህዝብ እኩልነትን ማስጠበቅና ኢትዮጵያ አንድነትን ማጽናት ነው። ለዚህ ደግሞ መክፈል ያለብንን ሁሉ ልንከፍል እስከ ሞት የታመን ታጋዮች ነን ብሏል። የአማራ ትግል አሁን ላይ መጠነኛ መንገራገጭ እንደገጠመው በበርካቶች ዘንድ ይታመናል። ወታደራዊ ተንታኞች ክስተቱን ሲገልጹት ማንኛውም የትጥቅ ትግል ሊሻገራቸው የሚገቡ የትግል ሳንካዎችን ፋኖም እንዲያልፍ የተገደደበት ሁኔታ ነው። ነገር ግን እንደዚህ አይነት ክስተቶችን በጽናት ለማለፍ የትግሉ መሪዎች ብልህነትና የታጋዮች በአስተውሎት የተመራ ጽናትን የሚጠይቁ ናቸው ብለዋል። ይህን የተንታኙን አስተያየት የሚቀበለው የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ መላኩ አለልኝ ለዓላማ አለመታመን፣ ለጠላት ተላላኪ መሆንና ትግል ግል ጽናት አለመኖር ትናንት አባቶቻችን የተፈተኑበት ነበር ዛሬም እኛን እንደሚፈትነን ገና ከቤታችን ስንወጣ አውቀነው ነው የወጣ ነው ለዚህ ነው የመጣ ወጀብ ሁሉ ሊጠርገን ሞክሮ ያልተሳካለት ብለዋል አርበኛ መላኩ አለልኝ አክሎም የጠራ ዓላማ የሌለውና የተነፈሰ ጎማ ለረጅም መንገድ አይጓዝምና ትግላችን ሰነፎችንና ዓላማ ቢሶችን በየመንገዱ እያራገፈ እውነተኛ የነፃነት ጉዞውን እየገሰገሰም ይገኛል ወደ ጫካ የገባ ነው ብርቱ መስዋዕትነትን ከፍለን የፋሽስቱ ስርዓትን ነቅለን ጥለን የተቆረጡ የአማራ ጥያቄዎችን ለማስመለስ መሆኑን የማንዘነጋ ላፍታም ቢሆን ከተነሳንለት አላማ ፈቀቅ የማንል ለዚህም አንድያ ነፍሳቸውን የሰጡ አርበኞችን ቃል ኪዳን አድሰን በጠራ መስመር የምንጓዝ ፋኖሽ ነን። በዚህ የትግል ጉዞ ውስጥ የአማራን ጥያቄ ለማስመለስ ብቻ ሳይሆን የነጻነት ትግል የሚጠይቀውን ፈተና በሙሉ ሳይረዱ ዘጉ ብለው የገቡ አንዳንዶች፣ የግል ፍላጎትና ጥቅም ማገኛ ያደረጉ፣ ሌሎችም ደግሞ የጠላት ወኪል ሆነው ከእውነተኛ ታጋዩ ጋር ተደባልቀው የከረሙ ከቅርብ አዳሪዎች፣ ነገም በየፌርማታው እየተራገፉ እንደሚሄዱ ለእውነተኛ ታጋይ ሆነ ለመላ ህዝባችን የተደበቀ ሚስጥር አይደለም። ነገር ግን በእውነተኛ አላማ የወጣን የነጻነት ታጋዮች ያለምንም ብዥታ መስመራችን እያጠራን በስኬት ጎዳና እንደምንጓዝና ግባችን እንደምናሳካ መላ ህዝባችን እንዲረዳልን እንፈልጋለን። ጥቂቶች መንገዳችን ሲያንገጫግጩት፣ ቀበቷችን የበለጠ እናጠብቃለን። ወጀቡ ሲነሳ እንደ ንስር ከፍ ብለንም እንበራለን። ጠላትን የገጠምነው በፖለቲካ ልዩነት በነፍጥ እንጂ እንደ ዳክዬ እየታከክ ነው ልናጅበው አይደለም። የሚለው አርበኛ መልአኩ እኛ እኮ የኮሎኔል ታደሰ ሸቴ፣ የሜጀር ጄኔራል ዋንት አባተ የሜጀር ጀነራል ከፍ ያለው ደሴና የእልፍ ጀግኖች ወንድሞቻችን የአደራ ቃል ጠባቂዎች ነን በማለትም የክፍለ ጦሩን የተጋድሎ አደራ አስቀምጧል። የአማራ ህዝብ የህልውና ትግል ከቅርብ ጊዜ ወዲህ በፋኖ መሪዎች የመሪነት መጓተት፣ የትግል ጥራት መጉደል፣ ለጠባብ ቡድን ጥቅም አስጠባቂነት ጉጉት፣ የኃይል አሰላለፍ መዛነፍና አንዳንድ ክስተቶች ስለተፈጠሩበት መጠነኛ መንገራገጭ ሲገጥመው ይህ ነገር ወዴት ነው የሚል ስጋት ያደረባቸው ጥቂት የማይባሉ ወገኖች አሉ። አርበኛው ግን ለዚህ ስጋት መልስ አለው። ለአማራ ህዝብ ቃል በመግባት በድጋሚ አደራውን እንደሚጠብቅ በሰጠበት ንግግር የአማራ ህዝብ ሆይ፣ በፈተና ጊዜያችን ትናንት የነበረው የፋኖ የማዕዘን ራስ ሜጀር ጄኔራል ከፍያለው ደሴ ቃል እኔ ሙቼ አማራን አድናለው ብሎ ቃሉን ሳያጥፍ በዓላማው ጸንቶ ሙቶ አሳይቶናል። የአማራ ህዝብ ሜጀር ጄኔራል ከፍያለውን እልፍ የትግል ጓዶቻችን አደራውን ለእኛ አስረክበው እኛም ይህን ቃል ኪዳን ተቀብለን የአማራን ህዝብ ለማሻገር ቃል ኪዳናችን አድሰን ተነስተናል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር በማለት የትግል ቃል ኪዳኑን በድጋሚ አረጋግጧል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የታላቁን አርበኛ አርባኛ ቀን መታሰቢያ ዘገባ እናቀርብላችኋለን። አርባ ቀን ስንት ነው? ሚያዝያ 3 ቀን 2017 ዓ ም የአማራን ህዝብ ትግል በብዙ ማይል ወደ ኋላ የተጎተተበት ዕለት የአማራ ፋኖ የትግል ምልክቱን የተቀማበት ዕለት፣ የአማራ ህዝብ ማቅ የለበሰበት ዕለት፣ ከቀኖች ሁሉ ተለይቶ እጅግ የከፋ ዕለት ሚያዝያ 3 ቀን 2017 ዓ ም አባትየው። በዚሁ ዕለት ግን ደግሞ 157 ዓመታት በፊት ራስ ጋይንት ሳይሆን ወሎ ቤተ አማራ መቅደላ ተራራ ላይ በአገር ውስጥ ባንዳ ሳይሆን በአውሮፓውያን ባዳ ውድ ሕይወቱን በክብር አሳልፎ ሰጠም። የገብርዬ ሞት ከመቅደላ ለቋረኛው ባለራዩ ንጉሥ ሊነገረው የተፈራ መርዶ ነበር። ያንን መርዶ የሰማው ታላቁ ንጉስም ወዲያውኑ ተስፋ መቁረጥ አረበበበት፣ መጠቃት ተሰማው። ምክንያቱም ገብርዬ ማለት ለካሳ የአገር ማጽናት ህልም ቀኙ ነበርና ክንዱና ምርኩዙም ነበር ነውና። ከዚያን ዕለት ጀምሮም እንደ ገብርዬ አይነትን የልብ ወዳጅ ብቻ ሳይሆን መኩሪያ ክንድ የሆነን ወንድም በሞት ሲነጠቁ ተስፋ የራደ ወዜም ገረጣ፣ ካሳን ሁኛለው ገብርዬን ያጣ ሲሉ ያንን የገብርዬን የመቅደላ ህልፈት ያስታውሱታል። ይህ የእኛ ዘመን ደግሞ ሌላ ግብርየን ሰጥቶ ነሳን። የዚህኛውን ህልፈት የሚያስከፋውና ሁሉንም ተስፋ ያስቆረጠው በባዕዳ ሳይሆን በባንዳ መገደሉ ነበር። በእርግጥ ባንዳ ድሮም የአማራ ህዝብ ዕዳ ሆኖ መዝለቁ ይታወሳል። ለዚህ ነው ታላቁ ደራሲ አንዳርጌ መስፍን ባንዳና ባለዳ በእናት አገር ጓዳ ሲሉ የገለጹት። የአማራ ህዝብና ትግልም በአንዳንድ ተሸክሞ የሚያደርገው ጉዞ እንደ አርበኛ ከፍ ያለው ደሴ ያሉትን የትግል ምልክቶችና የህዝብ ተስፋዎችን እየነጠቀ ነገ የት እንደሚያደርስን ማወቅ ባይቻልም ቅድመ ትንቢያ መስጠት ግን ይቻላል። ሜጀር ጄኔራል ከፍ ያለው ደሴ እኔ ሙቻ አማራን አድናለው በሚለው ንግግሩና በወንዶቹ ሜዳ በሚያደርገው ተጋድሎ ሁልጊዜም በህዝብ ልብ ውስጥ የሚኖር ቢሆንም የባንዳዎች ርካሽ ተግባርም በትውልዶች መካከል እየተነገረ በሰነድም ተዘጋጅቶ ይቀመጣል። ዛሬ ታላቁ አርበኛ ሜጀር ጀኔራል ከፍ ያለው ደሴ በባንዳዎች የተሰዋበት አርባኛ ቀን መታሰቢያ ነው። በእነዚህ አርባ ቀናት የቀጠናው የፋኖ ውጊያ ምን ይመስላል፣ የአርበኛው ራይስ እንዴት እየተፈጸመ ነው የሚሉ ነጥቦችን በቅርበት ተከታትለናል። በእነዚህ አርባ ቀናት 206ኛ ኮርን ከመሠረቱት ክፍለ ጦሮች መካከል ሁለቱ ክፍለ ጦሮች ሙሉ በሙሉ በሚባል ደረጃ ፈርሰዋል። መሪዎቹም እጃቸውን ለመንግስት ሰጥተዋል። ክፍለ ጦራቸውን አፍርሰው እጃቸውን ለብልፅግና የሰጡ የፋኖ መሪዎች ለዚህ ውሳኔ የተገደዱበትን ምክንያት ያቀረቡት የአማራ ህዝብ የሉና ትግል በባንዳዎች ተጠልፏል የሚል ሲሆን ለዚህ ንግግራቸው ማሳመኛ የተጠቀሙት አስረጅ ሁነት ደግሞ የታላቁን አርበኛ ሜጀር ጄኔራል ከፍያለው ደሴን በባንዳዎች መገደልን ነው። ፋኖነትን ትቶ ከቤት ለመቀመጥ ወይም ከአሳዳጅ ጋር ለመሰለፍ አሳማኝ ምክንያት ነው ብለን ባንቀበላቸውም የአርበኛው በባንዳዎች መገደል ግን ትግሉን የጠለፉትና ሌላ መልክ እንዲይዝ ያደረጉ ኃይሎች መኖራቸውን ግን አይካድም። በዚህ ጉዳይ አስተያየታቸውን የሚሰጡ የአማራ ሕዝብ የሉና ትግል መሪዎች ከፌን ብቻ ሳይሆን የአማራን ሕዝብ ተስፋም የበሉትን እነዚህን ባንዳዎች በጽናት ታግሎ የአማራን ሕዝብ አደራ በክብር መወጣትና ጀግናው በወደቀበት ቦታ መውደቅ እንጂ የከተማ ህይወትን ለማጣጣም የአርበኛውን መስዋዕት ለክደት ማጣፈጫ አድርጎ መጠቀም ተገቢ አይደለም ሲሉ የትግል አጋሮቻቸው ይገልጹታል። የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ የፖለቲካ ዘርፍ ኃላፊ አርበኛ ፕሮፌሰር ጌታ አስራደ በዚህ ጉዳይ ሲናገር ትግል ጽናትን ይጠይቃል። ከጽናቶቹ መካከል ደግሞ እንደዚህ አይነት ክስተቶችን ማለፍን ግድ የሚል ቢሆንም ወንድማችን ጸዳሉ ደሴ አሁን የወሰነው ውሳኔ ነገ እንዲጸጸት ያደርገዋል ሲል አርበኛ ጸዳሉ ደሴ ከትግል ሜዳው መውጣቱን በመተቸት መናገሩ አይዘነጋም። የቲጌጣይቱ ክፍለ ጦር ባወጣው መግለጫ በበኩሉ ትግል ፈታኝ ነው፣ በተለይም የትጥቅ ትግል እጅግ በጣም ፈታኝ ነው። ቤታችንን ጥለን የወጣ ነው ይህንን ሁሉ አስበንና ለዚህ ፈተናም የሥነ ልቦና ዝግጅት አድርገን በመሆኑ ይህን ሁሉ ፈተና በጽናት ማለፍን ይጠይቃል ሲል አስታውቆ ነበር። የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ አንበሳው ጋይንት ክፍለ ጦር በበኩሉ እስከ ቀራንዮ ለመጓዝ የታመን የአማራ ልጆች ነን። ወንድማችን አርበኛ ከፍ ያለው ደሴ እኔ ሞቼ አማራን አድናለሁ ብሎ እንዳስተማረን የከፌን መንገድ በታማኝነት እናስቀጥላለን እንጂ ገና ባጭሩ ትጥቃችን አይላላም ብሏል። ወዲህ ደግሞ ከሸዋ ጠቅላይ ግዛት ምድር የጀግናውን ክብር የሚመጥን ታላቅ የጀግንነት ተግባርን ፈጽመው በጀግናው መስዋዕት የፈሰሰውን የወገን እምባ ማበስ ችለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በታላቁ አርበኛ ሜጀር ጀኔራል ከፍ ያለው ደሴ ስም ባወጀው ዘመቻ የብልጽግናውን አገዛዝ ሰራዊትና የናጡት ነካሽ ባንዳዎችን መንጥሮ የጀግንነት ውለታ ፈጽሟል። መቅደላ ላይ የወደቀው የቴዎድሮስ ራእይ አንኮቨር ላይ አፈር ልሶ ተነስቶ ነበር። አገር የጸናችው የአባቶቹ ልጅ የሆነው የአማራ ፋኖ ሸዋ ጠቅላይ ግዛትም እኔ ሞቼ አማራን አድናለሁ የሚለውን የጀግናውን የትግል አደራ በታማኝነት አስቀጥለው የተዳከመውን የትግል ስሜት ወደ ነበረበት ከፍታ እንዲመለስ ማድረግ ችለዋል። ያለፉት አርባ ቀናት በዚህ መልኩ ጉራማይሌ ሆነው ቀጥለዋል። የጀግናው በባንዳዎች መገደል አሳዛኝና አስከፊ ቢሆንም ቁጭትን የሚያጭርና እልህን የሚያንቦገቡግ በመሆኑ የትግል ወንድሞቹ የጀግናውን የትግል አደራ ለመወጣት ኃይላቸውን እንደ ንስር አድሰው በአቦ ሸማኔ ፍጥነት ድሉን ሊያጎናጽፉን ይገባል የሚለው የህዝብ ጥሪ ነው። ከፍ ያለው የሚሞተው ይህ የህዝብ ጥሪ ሰሚ አቶ ትግል ከተራዘመና ታጋይም ከንቱ መስዋዕት እየሆነ የሚቀጥል ከሆነ ነው። ይህ እንዳይሆን ደግሞ የዓላማ ጽናት፣ ውይይት ምክክርና የህዝብን አደራ የመወጣት አቅምን ማሳደግ ይጠይቃል። አርባዎቹን ቀናት በዚህ መልኩ ያሳለፈው የአማራ ትግል ቀጣዮቹን ጊዜያት በድል የታጀበ ትግል እንዲያደርግ ሁሉም የበኩሉን ሊወጣ ይገባል ሲሉ ታጋዮቹ ለመሪዎቻቸው ተደጋጋሚ ጥሪ ያቀርባሉ። በመጨረሻም የብልጽግናው ሊቀመንበር ለሚዲያዎችና ለፓርላማ አባላት ትእዛዝ ሰጡ። የብልጽግናው አገዛዝ ህዝባዊ እምቢተኝነትን ያስነሱብኛል ብሎ የሰጋቸውን የጤና ባለሙያዎችን አድማ በተመለከተ ከባድ ጭንቀት ላይ ወድቋል። ከቀናት በፊት በጣና ቴሌቪዥን የዜና ወጃችን ላይ ሐኪሞች ጥያቄያቸው ካልተመለሰ ሙሉ በሙሉ አድማ መምታታቸው ስለማይቀር ብልጽግና ሁለት አማራጮችን ይጠቀማል ኃይልን መጠቀምና ቤት ለቤት እየሄደ በተናጠል የማግባባት ስራን ይሰራል ማለታችን አይዘነጋም። ለጣና ቴሌቪዥን የደረሰው መረጃ እንደሚያሳየው የብልጽግናው ሊቀመንበር ለአገዛዙ ሚዲያዎች ለፓርላማ አባላትና ለካድሪዎቹ ትእዛዝ አውርደዋል ተብሏል። በትእዛዙ መሠረተ ሚዲያዎች የጤና ሚኒስቴር ኃላፊዎችንና የአገዛዙን ቁንጮ ሹሞችን እያቀረቡ የጤና ባለሙያዎችን ጥያቄ ማስተቸትና ዛቻ እንዲያስተላልፉ ታዘዋል። ካድሬዎቹ ደግሞ በአደባባይ ትችት እያቀረቡ፣ በጓዳ ግን ቤት ለቤት እየሄዱ ሐኪሞችን ማግባባት እንዲሰሩ ታዘዋል። ይህንም እያስፈጸሙ ይገኛሉ። ከዚህ በተጓዳኝ ደግሞ በአንድ ፓርቲ ጠቅላይነት ለተያዘው የህዝብ ተወካዮች ምክር ቤት ከብልጽግናው ሊቀመንበር የተላለፈው ትዕዛዝ የአስቸኳይ ቅጥር ውሳኔን ህጋዊ ሽፋን እንዲሰጠውና ለተቋማትም ይሁንታን እንዲሰጡ የሚል ነው። በተለይም ሐኪሞች ሥራ ማቆማቸውን ተከትሎ ታካሚዎችና አስታማሚዎች ሰላማዊ ሰልፍ መውጣታቸው ብልጽግናውን ለከፋ ትችት ዳርጎታል። ይህን ተከትሎም በመላው ኢትዮጵያ ስራ ያጡ አዳዲስ ተመራቂዎችን በጅምላ ለመቅጠር ማስታወቂያ አውጥቷል። ሙሉ በሙሉ ስራ ከአቆሙ ሆስፒታሎች መካከል የአማራ ክልሉ ደብረ ታቦር ሆስፒታል ይገኝበታል። የሆስፒታሉ ሜዲካል ዳይሬክተር የሆነውና ህወሓት ማይካራ ላይ የፈጸመውን ጭፍጨፋ ተከትሎ ሙያዊ ኃላፊነቱን በብቃት የተወጣው ዶክተር ሰሞን ታዬ ታስሯል። ከዶክተር ሰሞን ታዬ በተጨማሪም ሶስቱ የሆስፒታሉ ነርሶች ማለትም ሲስተር ቤዛለም አለሙ፣ ሲስተር ብርቱካን መለሰና አቶ ሱሌማን አሸናፊም መታሰራቸው ታውቋል። ሦስቱ የጤና ባለሙያዎች በአሁኑ ሰዓት በደብረ ታቦር ከተማ ከዞኑ ቀይ መስቀል ጽፈት ቤት ፊት ለፊት ከሚገኘው ፖሊስ ጣቢያ ይገኛሉ። በዚህ ደቡባዊ ጎንደር ጋይንት አውራጃ ነፋስ መውጫ ሆስፒታልም በተመሳሳይ ሐኪሞች መታሰራቸውን ምንጮቻችን ገልጸዋል። የሐኪሞቹን መታሰር ተከትሎ መምህራን አድማ የመቱ ሲሆን መምህራንን አሳዶ የማሰር ዘመቻም ለሰራዊቱ ተላልፎለታል ተብሏል። ባህር ዳር ፈለገ ጊዮንና ፈለገ ህይወት ሆስፒታሎችን በተመሳሳይ በርካታ ሐኪሞች የታሰሩ ሲሆን በደብረ ማርቆስም እንዲሁ ሐኪሞች ታስረዋል። የጤና ባለሙያዎች ማኅበር ፕሬዚዳንቱ ዶክተር ዮናታን ዳኛው ከታሰረ ዛሬ ሳምንት ያለፈው ሲሆን በአጠቃላይ ከ120 በላይ ሜዲካል ዶክተሮችና በርካታ የጤና ባለሙያዎች በግፍ ታስረው ይገኛሉ። በዚህ የተነሳም በሰባት ክልሎች የሚገኙ የጤና ባለሙያዎች ሙሉ በሙሉ አድማ መጥተዋል። የኦሮሚያና የትግራይ ክልል ጤና ባለሙያዎች ማህበራት አገር አቀፍ የጤና ባለሙያዎች ማህበር የጠራውን አድማ ደግፈው ሰሞኑን መግለጫ ማውጣታቸው አይዘነጋም። በተለይም ተደጋጋሚ የደመወዝና የስራ ነጻነት ጥያቄ ሲያነሱ የነበሩት የደቡብ ምዕራብ ኢትዮጵያ ክልል ሐኪሞችና መምህራን የተቀናጀ አድማ መጥተዋል። ከሐኪሞች በተጨማሪ መምህራኑም አድማ መምታታቸውን የሚናገሩት ምንጮቻችን በክልሉ ሁሉም ዞኖችና ወረዳዎች የሚገኙ መምህራን አድማ መምታታቸውን ተከትሎ ትምህርት ተቋርጧል። በዚህ የተነሳም በክልሉ የሚገኙ መምህራንና ሐኪሞችን ወደ ስራ ገበታቸው እንዲመለሱ ወታደር መታዘዙን ገልጸዋል። አስተያየታቸውን ለጣና ቴሌቪዥን የሰጡ መምህራንና የጤና ባለሙያዎች የዳቦ ጥያቄ ላቀረበ መምህርና ሐኪም ቤቱ ድረስ እንደ ፖሊዮ ከታቢ ወታደር ብታዘምትበት የምታመጣው ለውጥ የለም። የጠየቅነው የመኖር ሕልውናችን ይከበርልን፣ ዳቦ በልተን ወደ ስራ እንግባ አልን እንጂ ሌላ አልጠየቅንም። ለጠየቅነው ጥያቄ አፋጣኝ ምላሽ ከመስጠት ይልቅ ለወታደር አበልና ነዳጅ ከፍሎ ባለሙያን ማፈን ጥያቄውን አያስቆመውም። ከወታደር ጉልበትና ከመንግሥት ማስፈራሪያ በላይ የኑሮ ውድነቱን ነው የምንፈራው። በዚህ ደሞዝ መስራት አንችልም ሲሉ አቋማቸውን ግልጽ አድርገዋል። ከዚህ በተጨማሪም የብልጽግናው ከፍተኛና መካከለኛ ካድሬዎች ፌስቡካቸውን በስድብ ጽሑፍ አጨናንቀውታል። ከብልጽግናው ካድሬዎች ጽሁፎች መካከል ይህ በዜናው ላይ የሚታየው የኮሚኒኬሽን ሚኒስተሩ ለገሰ ቱሉ ጽሑፍ አንዱ ነው። ሚኒስትሩ በጽሁፋቸው ለጤና ባለሙያዎች የዳቦ ጥያቄ መንግስታቸው መልስ አለመስጠቱ ሳይሆን መልስ እንዲሰጥ ጫና የሚያደርጉ ግለሰቦች አበሳጭተዋቸዋል። ሁሉም ካድሬዎች እንደዚህ አይነት እውነታውን የሚሸሹና ፍረጃ ላይ ትኩረት ያደረጉ መልእክቶች እንዲያስተላልፉ መመሪያ ወርዶላችኋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የሰናዳው መረጃ የተከታተላችሁትን ይመስል ነበር። አብራችሁን ስለ ቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።